ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሐን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 32017 ሲሆን በዋሽንግተን ዲሲ ሰዓት ከ10 ኤም ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከመቶ ሺህ በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል እርስም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሆኑ እንዳይረሱ ቀጠሮ እንዳይዙ ጦርነት ይቁም ግፋዊ አገዛዝ አብቃ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባብር እናሸንፋለን። ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮ ኒስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃዎችን አዘጋጅተናል። ከኢትዮ ኒስ መረጃዎች ጋር አብራችን ጥቆዩ ግብዣችን ነው። በቅድሚያም አርስተ ዜናዎች ነግራችኋለሁ። የብልጽግናው ጠቅላይ ሚኒስትር ዐብይ አህመድ አውሮፓ ይጮሃል በማለት ተናገሩ። ዐብይ ትላንት ባደረጉት ንግግር በአብዛኛው ከሀገሪቱ ሁኔታ ጋር የማይገናኙ ነገሮችን በማንሳት ለራሳቸው በሚገባቸው መንገድ ያነበነቡ ሲሆን በቀሪ ጊዜያቸው የሚተቿቸውና በብዛት ይቀርበው የራቋቸውን ጓዶቻቸውና ዲያስፖራዎች ሲናገሩና ሲወጉ ተደምጧል። በዝርዝር የአማራ ፋኖ የትግራይ ኃይሎችና የኤርትራ ኃይሎችን በተመለከተ በተነሱ ጉዳዮች ላይ ግልጽ መልስ ሰጠ። የአማራ ፋኖ ብሔራዊ ኃይል አፋባ በብልጽግናና ከብልጽግና ሹመት ተቀብለው በተቃዋሚ ስም የሚንቀሳቀሱ ቡድኖች የትግራይ ኃይሎችና ኤርትራ ጋር በተያያዘ የሰጡት መግለጫ ፋኖንም ሆነ የአማራ ህዝብ የሚወክል አይደለም ሲል አስታውቋል። በዝርዝር እናያለን። የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል ሲሉ አምባሳደር ዲና ሙፍቲ ተናገሩም የብልጽግናው የፓርላማ አባል አምባሳደር ዲና ሙፍቲ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ጫና በማህበረሰቡ ዘንድ ይደረግበት በማለት ጥሪ ያቀረቡት አምባሳደር ዲና ሙፍቲ አሁንም ጉዳዩን ገፍተው በት ለዩቢሲ ማብራሪያቸውን ሰጥተዋል። በዚህም ላይ ተጨማሪ ይዘናል። የአሜሪካ ፕሬዝዳንት የኤርትራና ሶማሊያ ዜጎች ወደ አገሪቱ እንዳይገቡ የሚከለክለውን አዋጅ አጸደቁም። ዶናልድ ትራምፕ ከ12 ሀገራት ዜጎች ወደ አሜሪካ የሚያርጉት ጉዞ የሚከለክል አዋጅን መፈረማቸውን ዋይት ሃውስ ነው ያስታወቀውም። ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ አውሮፓ ይጮሃል ማለት ተናገሩም። አብይ ትላንት ባድረጉት ንግግር በአብዛኛው ከሀገሪቱ ሁኔታ ጋር የማይገናኙ ነገሮችን በማንሳት ለራሳቸው የሚገቡ ጉዳዮችን ሲያነበንቡ የተደመጡ ሲሆን፣ በቀር ጊዜያቸው ደግሞ የሚተቿቸውንና ቀርቦ የራቋቸውን ጓዶቻቸውን በነገር ሲወጉ ተደምጠዋል። አብይ በስልጣናቸው የመጀመሪያ ወራት የተፈጠረውን አንስተው ወደ አገር ውስጥ የገቡ ዲያስፖራ ደጋፊዎቻቸውና የፖለቲካ ኃይሎችን የወረፉ ሲሆን የግልም እንዳ የሚጠብቁ ናቸው አራት ኪሎ መግባት ነበር ያሰቡት ማለትም ተናግሯል እኛ ለሁሉም እጃችን ዘርግተን ጠበቅናቸው ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን ነው የተቀበልነው የሚሉት ጠቅላይ ሚኒስትሩ አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ ያ የጠበቁት ምንዳ ከእጃችን ሲያጡ አኮረፉ ይላሉ ጨምረው ኑ ሲባሉ ግቡ ሲባሉ አብረን እነስራ ሲባሉ ኑ የተባልነው አራት ኪሎ ነው ብለው ያሰቡት ሰዎች ናቸው የሳቱት ይላሉ ታዲያ ቀጥለው አኮረፉም፣ ሀገር ነው የምንፈልገው ሀሳብ አለን መስራት እንፈልጋለን ያሉ ደግሞ ጸንተው ቀሮ ማለት በደጋፊዎቻቸውና ጥሏቸው በወጡት መካከል ያለው ልዩነት ለማብራራት ሞክረዋል። ይህን የሚሉት ጠቅላይ ሚኒስትር ዐብይ አህመድ አንዳንዶቹን አንዳንዶችን ገፍተው ሲያስወጡ አንዳንዶችን ደሞ ገንዘብ በመስጠት ፓርቲ እንዲሰነጠቅ ኃይል እንዲከፋፈል አድርገዋል። በተለይም በኦነግ ውስጥ የተፈጠረውን ልዩነት በዚህ መንገድ ያስቀጠሉ ሲሆን በግንቦት ሰባትና በሌሎች መካከልም የነበሩ ሰዎችን በተመሳይ አድርገዋል። ታዲያ ጠቅላይ ሚኒስትሩ ግን ስንላቸው አራት ኪሎ ነው ያሰቡት በማለት የሚያናንቁት እነዚህን ሰዎች ለመሪነትም ያልበቁ ናቸው በማለት ይተቻሉም። መንግስትን አያውቁም፣ መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ አያውቁም። አንዲት ኤጀንሲ ሰርቭ አድርጎ አያውቁም። አንዳንዶቹ ፔሮል ላይ ፈርሞ አያውቁም። ማገልገል ምን እንደሆነ አያውቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። አንዳንዶቹ ለውጡ መጣ ብለው በሪሞት በእኛ ወደምንፈልገው እናዘዋለን ብለው አሰቡ፣ የሚሉት ጠቅላይ ሚኒስትሩ። አንዳንዶቹ ሁለት ሶስት ወርም አይቆዩም እነዚህ አድራሽ ናቸው ተቀብለናቸው እኛ እንመራለን በማለት አሰቡ፣ ግን ሳቱ። ማለትም እሳቸው አሁን የሚመሩት ከነዚህ ሁሉ አምልጠው በትክክለኛው መንገድ እንደሆነ ለማሳየት ሲጥሩ ተናግረዋል። ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። በተጨማሪም ዐብይ በህይወቱ አንድም ተቋም ምርቶ የማያውቅ ሀገር ልምራ ይላል በማለትም የተናገሩ ሲሆን ቀበሌ ምን እንደሆነ የማያውቅ ናቸው ሀገር መምራት ሊያስተምሩን የፈለጉት ማለትም ተቃዋሚዎቻቸውን ተችተዋል። ስለ መንግስት ወሬ ሰምተዋል፣ ስለ መንግስት ጥቂት አንብበዋል፣ ግን ቀበሌ ምን ማለት እንደሆነ በተግባር የማያውቁ ናቸው። ይህንን ካለመገንዘብ ብዛቱ ስንሳቱ በህይወት አንድ ተቋም ምርቶ የማያውቅ ሰው እኮ ነው አገሪቱን እንዴት እንደመራት ሊያስተምረን የሚሞክረው ማለት ይከራከራሉ። ጠቅላይ ሚኒስትሩ በስም ያልጠቀሷቸውን ሰዎች እንደዚህ በመላ ሀገሪቱ ያሉ የተቃዋሚ ፓርቲ አባላትና ከሀገር ያስወጣቸው አባላት ጨምሮ አሁን ላይ በተለይም በዋናነት እየተቃወሟቸውና እየተከራከራቸው ያሉ የቀድሞ ኢህአዴግ ጓዶቻቸውና የብልጽግና መንግስት ከፍተኛ ባለስልጣናትና የክልል ፕሬዚዳንቶች ጨምሮ ሀገር መምራት ቀበሌ መምራት የማያውቁ ናቸው ማለት በድፍረት ሲናገሩ የተደመጡ ጠቅላይ ሚኒስትሩም፣ ለምንድነው የሚለውን እሳቸው ብቻ ናቸው የሚያውቁትም። አምቡላንስ ወላድ እናት፣ በመኪና የተጎዳን ነፍሱን መዳን ያለበትን ዜጋ ይዞ እንደሚሄድ የተማር ሰሞን አውሮፓ ሂጄ ነው የሚሉት ዐብይ አህመድ አውሮፓ ግን ይጮሃል ሲሉ ተናግረዋል። አውሮፓ ይጮሃል አምቡላንሱን በጣም ድምፁን እያጮ ነው የሚያልፈውም። በጣም ተረበሽ ራሴን ያማልና አብሮኝ የነበረውን ሰው ጠየቁት። ለምን ድምፅ እኮ ይረብሻል አልኩት። እሱ ግን ይሄ አምቡላንሱ ወላድ እናት ይዞ ነው የሚሄደው፣ የመኪና አደጋ የደረሰበት ነፍሱን ለማዳን ነው፣ ከባድ አደጋ ያወድቀበትን ለማትረፍ ነው የሚጮኸው ብሎም አለኝ። ለካሱ የሚጮኸው ድምፅ ወላድ ለማትረፍ፣ የተጎዳን ህይወት ለማቆየት እንደሚጮህ ነው የሚሰማው። ለእኔ ግን እየረበሸኝ ነበር ሲል ያዳመጡት በማለት አሁን ላይ በአገሪቱ ያለውን ጦርነት

አትስሙት ሀገር ለማትረፍ ነው አይነት ንግግር አድርገዋል። አብይ ጨምሮም ታዲያም በራሳቸው ቤተመንግስት ዙሪያ አምቡላንስ እየጮኸ የሚያልፍበትን አዲስ አበባ እንደማያውቋት ለመሆን ሲሞክሩና የአምቡላንስ ጩኸትም ድምፁ ጥቅም ለመጀመሪያ ጊዜ እንደሰሙ ሆነው ሲያወሩም አውሮፓ ሄጄ ነበር ለማለት በተዘዋዋሪ ሲናገሩ ተደምጠዋል። በእርግጥ አብይ አምቡላንስን የሚጠቀሙት የግድሏቸውን አስክሬን ለማሸሽ፣ የፖለቲካ እስረኞችን አፍኖ ለማዘዋወርና ኮንትሮባንድና መዘበራን ለመፈጸም መሆኑን የሚታወቅ ቢሆንም አውሮፓ ይጯል በማለት ሲናገሩ ግን የትኛው አውሮፓ ሀገር እንዳጋጠማቸው ከመናገር ይልቅ ፖለቲካዊ መልክ አስይዘው አውሮፓ ይጮሃል በማለት አህጉሩ ሲተቹ ተደምጠዋል። አብይ በዚህ የቴሌቪዥን ንግግራቸው አብዛኛው ነገር ለራሳቸው ብቻ ዋጋ ያላቸው ምሳሌዎች መጥቀስ ሲያወሩም ስለ ዋዋናም ስለ ብስክሌት፣ ሌሎች ሀገራት ስለሰሯቸው የ ቤተ እምነቶችና በርካታ ጉዳዮች ሲያነሱ ተደምጠዋል። ከተለያዩ ዩኒቨርሲቲዎች ተሸልም ያለው የሚሉት አብይ አሕመድ ሽልማቱ ግን በተማሪነት ዘመራቸው ሳይሆን በአቋራጭ ከትምህርትም ከስልጣን አምልጠው ጠቅላይ ሚኒስትር ከሆኑ በኋላ የተሸለሙት መሆኑን ለማስረዳት ሲሞክሩ ጥለዋል። አብይ አሕመድ በትላንት ነው ቃለ መጠይቃቸውም ገና ሶስት ክፍል ይቀረዋል ተብሎ በአገዛዙ ሚዲያዎች የተለቀቀ ቢሆንም ይህ ነው የተባለ መሰረታዊ ነገር ግን ሲያነሱ አልተደመጡም። የአማራ ፋኖ የትግራይ ኃይሎችና ኤርትራን በተመለከተ በተነሱ ጉዳዮች ላይ መልስ ሰጠ። የአማራ ፋኖ ብሔራዊ ኃይል አፋባ በብልጽግናና ከብልጽግና ሹመት ተቀብለው በተቃዋሚ ስም የሚንቀሳቀሱ ቡድኖች የትግራይ ኃይሎችና የኤርትራ ጋር በተያያዘ የሰጡት መግለጫ ፋኖንም ሆነ የአማራን ሕዝብ የሚወክል አይደለም ሲል አስታውቋል። ሰሞኑን መንገሻ ፋንታው የተባሉ የብልጽግናው ባለስልጣን ፋኖ ህወሓትን አልወጋልን በሚል በፋኖ ላይ ያደረጉት ንግግር በተመለከተ የአፋባ ወሎ ቀጠና ሕዝብ ግንኙነት አርበኛ አበበ ፈንታው ነው መልስ የሰጠው። የፋኖ አመራሩ አርበኛ አበበ ፈንታው ለኢትዮኒውስ በላከው መግለጫ እንዳመለከተው ብልጽግና በሰሜን በኩል ከትግራይ ጋር እንድንዋጋ ይፈልጋል፣ ህዝብም ከህዝብ ማዋጋት ይፈልጋል። ይህ ግን የእኛ ፍላጎት አይደለም፣ ህዝባችንንም ይህንም ያውቃል ብለዋል። አክለውም አበበ ፈንታው የብልጽግና አገዛዝ በውጊያ ያልቻለንን በፕሮፓጋንዳና በእርስ በርስ ውጊያ ትርፍ ሊያገኝ ይፈልጋል፣ ፋኖ ግን የሚሰራውን ያውቃል ሲል ተናግረዋል። የተናገረው ንግግር አለ። ህወሃት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው? ህወሃት ላይ አንድ ጥይት አይተኩሱም፣ እኛ ጋር ግን ለአማራ ህዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነው ና ከዚህ አንፃር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድን ነው ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። የአማራ ፋኖ ብሔራዊ ኃይል አፋባ አመራሩ ኤርትራን በተመለከተ በአገዛዙ ሚኒስትሮች የተሰጠውን መግለጫ በተመለከተ የፋኖ አቋም አስታውቀዋል። አበበ ፋንታው በመግለጫቸው በነበለጠ ሞላ በአብን ስም የኤርትራን ሀገርነት ጥያቄ ውስጥ የሚያስገባ መግለጫ መውጣቱን ተመልክተና ይህ ጉዳይ ግን የፋኖ ኃይሎችን መሆን የአማራን ህዝብ የሚመለከት እንዳልሆነ በውስጥ ሆነ በውጭ ያለው ህዝባችን እንዲያውቅለን እንፈልጋለን ሲሉም ነው ምላሽ ሰጡት። አብን ጋር ተያይዞ የአማራ ህዝብ ስም የሚሰራ አንዳንድ ነውር አለ። ካሁን በፊት የኤርትራን ሀገርነት እንቃወማለን ሌላም ሌላም ብለው የተናገሩት ንግግር አለ። ያያ ነገር የአማራን ህዝብ አይወክልም፣ ፋኖንም አይወክልም። ሆዳቸውን ነው ሊወክል የሚችለው፣ አብይ አህመድንና ተልእኮ የሰጣቸውን አካል ነው ሊወክል የሚችለው። ይሄን ይህንን ነገር በዓለም ላይ ያለ የአማራ ህዝብ ያውቀዋል። ህዝባችንንም መሬት ላይ ያለው እንዲያውቀው እንፈልጋለን ከታጋዮቹ አንድ በት ይሄ መጠቀስ ስላለበት ነው። የፋኖ አመራሩ በመግለጫቸው ወቅታዊ የፋኖን አቋም በተመለከተም ተናግረዋል። በዚህም ፋኖ አሁን ላይ ተቋም ፈጥሮ ከሽምቅ ተዋጊነት ወደ መደበኛ ውጊያ ሽግግር እያደረገ ይገኛል ያሉ ሲሆን፣ ነባሩን የአገዛዙ ሰራዊት ጨርሰነዋል። አሁን አገዛዙ በለብልብ ያሰለጠነውን እያስገባ ነው። ይህ ሰራዊት ደግሞ በየትኛውም ጊዜ ከግዳጅ የሚጠፋና ወደ ፋኖ የሚቀላቀል ነው ሲሉም ተደምጠዋል። እንግዲህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገር ነው እያፈረስ ነው ያለበት ሁኔታ አለ። ነባሩ ጦር ሙሉ ለሙሉ ፈርሶ ወደ ፋኖ የሚገባው ወደ ፋኖ ገብቷል፣ ወደ መሄጃው የሚሄደው ወደ መሄጃው የሄደበት ሁኔታ አለ። የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል ሲሉ ዲና ሙፍቲ ተናገሩ። የኤርትራ መንግሥት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተ ከቢ ስለቀረበላቸው ጥያቄ ነው እነሱ ያውቋቸዋል ሲሉ የመለሱት። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግሥት በወታደሮች ከኢትዮጵያ ግዛት እንዲያስወጣ መጽፋቸውን ተከትሎ ቢቢሲ የኤርትራ ወታደሮች በየትኞች ቦታ ውስጥ እንደሚገኙ ለቀረበላቸው ጥያቄ ምላሽ ሰጥተዋል። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይህ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉም ለቢቢሲ መናገራቸውና ግዛቶቹን በስም ሳይጠቅሱ ማለፋቸው ተደምጠዋል። ለሁለት ዓመታት የተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረው ተሳትፎ ተመለከተ ዓለም አቀፍ መገናኛ ብዙኃንና የመብት ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩ ዲና ሙፍቲን ጨምሮ ሌሎች ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉት መቆየታቸውም አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረው ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ ለአምባሳደር ዲና ሙፍቲ ጠይቋቸው ነበር። ታዲያ እሳቸው በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣትም ያለነ ነገር ነው። ይህንንም በዛ ደረጃ ማየት ነው የሚሻለው ሲሉ አለዝበዋል። የኤርትራው ፕሬዚዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲና የጠየቃቸው ሲሆን እሳቸውም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል በጽሁፋቸው ካነሷቸው ሀሳቦች ይልቅ ለቢቢሲ ለዘብተኛው ነው ቀርበዋል ለሰላም አጽንኦት የሰጥተዋል የሚለው ቢቢሲም ለሁለቱም ሀገራት ሰላም፣ መከባበርና አብሮ መኖር የሚያስፈልጋቸው ነገር ግን ከዚህ ውጭ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣም። በምስራቅ አፍሪካ ሰላም መፍጠር የግድ ሁለቱም ሀገራት ሰላም ለህዝባቸው ጠቀሜታ አለው ብሏል። ይላ አምባሳደሩ በተጨማሪም የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛት እስከ ወዲያኛው ተቆጣጥሮ ሊቆይ አይችልም ሲሉ በዚህ ጽፋቸው ላይ አስፍረው ነበረ። ይህንን አስመልክቶ ጠየቀውን በደንብ አጽኖት መያዝ አለበት ካሉ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድን ነው መደረግ ያለበት በሚል የተጠየቁት ዲና ሙፍቲ ሁኔታውን ማንም አይጠቅምም ሲሉን የመለሱት አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት በጦርነት በግፊትና በመግፋፋት የሚደረግ ነገር አያዋጣም፣ ለሁለቱም ሀገራት ሆነ ህዝቦች አይጠቅምም ሲሉም አምባሳደሩ ለዊስ ተናግረዋል። የኢትዮጵያና ኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩ ፍንትው አድርጎ የሚያሳይ ሆኗል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዚዳንት በ34 ላይ የኢትዮጵያን ጠቅሶ ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር ሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ መልሰው ነበር። ለዚህ ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊ ተሳዳቢዎች ስለ ኤርትራ ማንኛውም ነገር መተቸት ላይ ትኩረታቸው አድርገዋል የሚል ምላሽ ሰጥተዋል። ፕሬዚዳንት ኢሳያስ በሀገሪቱ ነጻነት ባላይ የውጭ ኃይሎች የብልጽግና ወኪላቸው አማካኝነት የኢትዮጵያን ሕዝብ ላይ ላለፉት አምስት ዓመታት ያወጁ ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው ማለት መናገራቸውም ይታወሳል። የባለስልጣናቱ ክሶች፣ ወቀሳዎች በሀገራቱ መካከል ውጥረት መፈጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብሎ የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ሲሉ ተደምጠዋል። ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው። የፕሮፓጋንዳ ሚሆን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱ ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው፣ ልዩነቶች ካሉ መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ሲሉ ምላሽ ሰጥተዋል። የአሜሪካ ፕሬዚዳንት የኤርትራና የሶማሊያ ዜጎችን ወደ አገሪቱ እንዳይገቡ የሚከለክል አዋጅን አጽድቀዋል። ዶናልድ ትራምፕ አስራ ሁለት ሀገራት ወደ አሜሪካ የሚያደርጉትን ጉዞ የሚከለክል አዋጅን መፈረማቸውን ኋይት ሐውስ ነው ያስታወቀው። ክልከላ የተደረገባቸው ሀገራት አፍጋኒስታን፣ ማይናማር፣ ቻድ እንዲሁም ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ናቸው ተብሏል። አዋጁ ከቀጣዩ ሰኔ ዘጠኝ ጀምሮ ተግባራዊ ይደረጋል የተባለ ሲሆን ሶማሊያና ኤርትራ ዜጎቿም ወደ አሜሪካ አይገቡም ከተባሉ የአፍሪካ ቀንድ ሀገራት መካከል ቀዳሚ ሆነዋል የሰብአዊ መብት ተሟጋች ድርጅቶች እገዳውን ተችተውታል የተባለ ሲሆን አምነስቲ ኢንተርናሽናል ጨምሮ እገዳው አድሏዊ ዘረኛና ጨካኝ ሲል መግለጫ አውጥቷል በአሁኑ ሰዓት ታዲያ ትራምፕ ውሳኔያቸውን በተለያዩ ጉዳዮች ላይ እየወሰኑ የቀጠሉ ሲሆን በተለያዩ የሰብአዊ መብት ድርጅቶች ማብራሪ ድረገጽ ላይ ይህ እገዳ የተሳሳተ መረጃና ጥላቻን ብቻ ያሰራጫል ማለት ልክ እንደ አምነስቲ ኢንተርናሽናል ሁሉ እየገለጹ ይገኛሉ የቬንዙዌላ የሀገር ውስጥ ጉዳይ ሚኒስ ሚኒስቴር ዲዮስዶ የቬንዙዌላ የአገር ውስጥ ጉዳይ ሚኒስቴር ናቸው የተባሉት ዲዮስ ዳዶም ካቤሎ ደግሞ በዩናይትድ ስቴትስ መገኘት ለቬንዚላውያን ብቻ ሳይሆን ለማንም ትልቅ አደጋ ነው ሲሉ ልንመጣባቸው አንፈልግም በማለት ምላሽ ሰጥተዋል። ኤርትራና ሶማሊያ ዜጎቻቸው ወደ አሜሪካ አይገቡም ለአሜሪካውያን ከፍተኛ ስጋት ያመጣሉ ተብሎ የተከለከሉ ሲሆን በጉዳዩ ላይ እስካሁን ግን ያሉት ነገር የለም። የተወዳችሁና የተከበራቸው የቲዩኒስ ቤተሰቦች የሉት መረጃዎች እነዚህ ነበሩ። መልካም ጊዜ